አህባቢ ሁላችሁንም በያላችሁበት የዓለም ዳርቻ ሰላማችሁ ውዝት ትረፍ ይበልልኝ። ዛሬም እንሻላ ክፍል ስድስት ስለ ተውሒድ ጀመጥቻለሁ ማለት ነው። ለምታበረታችሁ በሙሉ ከልብ ነው ማመሰግነው። ያው እንግዲ ኸይረ ነገር መቼም እይታ የለውም እያየ ነው ነው ቢሆንም፣ እንሻላ እኛም ደግሞ እጅ አንሰጥም ማለት ነው ምንም ቢሆን ኸይረ ነው ለሁሉም ነገር አህባቢ ለማንኛውም ቪዲዮውን ከተመቻችሁ በላይክ በሸር ጀምሩት ማለት ነው። ተውሂድ ምንድን ነው? ተውሂድ አልተውሂድ የአላህ አንድነት ማለት ነው። እስልምና እምነት የሚቆመውና የሚመሰረተው በዚህ መሰረታዊ መርህ ላይ ነው። የሸሃዳ ላኢላሀ ኢላላህ ከአላህ በስተቀር ሌላ አምላክ የለም የሚለው ዋና ቃል ትርጉምም ይኸው ነው። ይህ ማለት አላህን በሁሉም ነገር አንድ አድርጎ ማመን ጌትነትን፣ አምልኮንና ስሞችንና ባህሪያትን ለእርሱ ብቻ መስጠት ማለት ነው። የተውሂድ ክፍ የተውሂድ ክፍሎች የእስልምና ሊቃውንት ተውሂድን በሶስት ዋና ዋና ክፍሎች ከፍለው ያብራራሉ። እነዚህም አንደኛ ተውሂድ አረቡቢያ ወይም የጌትነት አንድነት፣ ይህ ክፍል አላህ ብቻ የሁሉ ነገር ፈጣሪ፣ ንጉስ፣ ሰጪ፣ ከልካይ፣ ህያው አድራጊና ገዳይ መሆኑን ማመን ነው። ሁሉም ፍጡራን በእርሱ ብቻ ጥገኛ መሆናቸውን እና እያንዳንዱን ነገር የሚያስተዳድረው እርሱ ብቻ መሆኑን ማረጋገጥ ነው። ይህ እምነት ሙስሊም ያልሆነ ሰው ሊያምንበት የሚችል ነው። ለምሳሌ የአረብ ሙሽሪኮች ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከመላካቸው በፊት አላህ የሰማያትና የምድር ፈጣሪና ጌታ መሆኑን ያምኑ ነበር። ሁለት ተውሂድ አሉሂያ ወይም የአምልኮ አንድነት። ይህ በጣም አስፈላጊ የተውሂድ ክፍል ነው። አንድ ሰው ሙስሊም የሚሆነው እና ወደ እስልምና የሚገባው በዚህ ክፍል ላይ ሲያምን ነው። የአምልኮ አይነቶች የሆኑትን እንደ ሶላት፣ ጾም፣ ዘካ፣ ሐጅ፣ ዱዓ፣ ስግደት፣ እርድ፣ ስዕለት እና የመሳሰሉትን አምልኮዎች ሁሉ ለአላህ ብቻ ማድረግ ማለት ነው። ከፈጣሪ በስተቀር ሌላን አካል ማምለክ፣ መለመን ወይም መፍራት ሽርክ ወይም ማጋራት ነው የአላህ ቁጣና ቅጣት የሚያስከትለውም ይሄው ሽርክ ነው ሦስት ተውሂድ አልአስማ ወሲፋት የስምና ባህርያት አንድነት ይህ ክፍል የአላህን ስሞችና ባህሪያት ከየትኛውም ፍጡር ጋር ሳናመሳሰል ሳናዛባና ሳንለውጥ በእርሱ ላይ እንደወረደው ማመን ነው ለምሳሌ አላህ ሰሚና ተመልካች ነው የሚለውን ባህሪ እንደ ሰው መስማትና ማየት ከፍጡራን ጋር ማመሳሰል ተውሂድን ያጎድላል። የአላህ መስማትና ማየት ከምንም ፍጡር ጋር የማያመሳስል ነው። እንዲሁም የአላህን ስሞችና ባህርያት መካድ ወይም የተዛባ ትርጉም መስጠት ተቀባይነት የለውም። ለምሳሌ አላህ እጅ አለው የሚለውን ባህሪ እጅ የለውም ማለት ወይም ሀይል አለው ብሎ ትርጉም መስጠት የተሳሳተ ነው። ተውሂድ የሰው ልጅ መለኪያ የሆነው ለምንድን ነው? የህይወት ግብ ተውሂድ አንድ ሰው ህይወቱን በምን መንገድ መምራት እንዳለበት ይወስንለታል። ህይወቱ በሙሉ ለአላህ ውዴታ እና ለአምልኮ ብቻ እንደሆን ይመራዋል። የመልካም ስራ መሰረት ማንኛውም መልካም ስራ በአላህ ዘንድ ተቀባይነት ለማግኘት ከማንኛውም ሽርክ የጸዳ መሆኑን አለበት። ተውሂድ ስራን የሚያጸዳ ቁልፍ ነው። የጥንካሬ ምንጭ በአላህ አንድነት ላይ ያለው እምነት አንድ ሰው በችግር ጊዜ እንዳይወድቅ ወይም ተስፋ እንዳይቆርጥ ያደርገዋል። ምክንያቱም ነገሮች ሁሉ በአላህ ቁጥጥር ስር እንደሆነ ያምናል። የደስታና የሰላም ምንጭ አንድ ሙእሚን ወይም አማኝ በህይወት ዘመኑ የሚያጋጥሙትን ነገሮች ሁሉ ከፈጣሪ እንደሆኑ ሲያምን ሰላምን እና መረጋጋትን ያምናል። ከዚህም ማብራሪያ አንጻር ተውሂድ የእስልምና እምነት ዋና ዋና ምሰሶ ነው። አንድ ሰው በህይወቱ ሙሉ የሚያደርገውን ነገር የሚወስነው እና መልካምነቱን እና በጎነቱ የሚለካው በተውሂድ ነው። ተውሂድ እና የሰው ልጅ ህይወት ተውሂድ አንድ ሰው ከሌሎች ፍጥራንና ነገሮች የጥገኝነት ነፃ ያወጣዋል። አላህን ብቻ ሲያመልክ እና በሱ ብቻ ሲደገፍ ከሰው ፍራቻ፣ ከሀብት ፍላጎትና ከሌሎችም የዱንያ ፈተናዎች ነፃ ይሆናል። የሽርክ አደገኝነት ሽርክ ወይም በአላህ ማጋራት ተውሂድ እየተውሂድ ተቃራኒ ነው። ይህ በኢስላም እጅግ ትልቅ ወንጀል ተደርጎ ይወሰዳል። አንድ ሰው በአላህ ላይ ካጋራ ሁሉም መልካም ስራውን ከንቱ ይሆናል። ትልቁ ሽርክ ወይም አሽርኩል አክባር፣ ይሄ ሽርክ አንድ ሰው ከእስላም የሚያስወጣ ነው። ለምሳሌ ከአላህ ውጭ ያለን ነገር ማምለክ፣ መስገድ ወይም መለመን። ትንሹ ሽርክ አሽርኩል አስጋር፣ ይህ ሽርክ አንድን ሰው ከእስላም አያስወጣም፣ ግን የሰውየውን መልካም ስራ ክብደት ያሳንስበታል። ለምሳሌ ለሰዎች እይታ ብሎ መልካም ስራ መስራት ይህ ማለት አርአያ። ተውሂድ እና የመጨረሻ ቀን፣ በቂያማ ቀን ወይም የመጨረሻ ቀን በቂያማ ቀን ወይም የመጨረሻ ቀን የሰው ልጅ የሚመዘነው በተውሂዱና በስራዎቹ ነው። የአላህ መሀላ ሽርክን ይቅር አይልም። ከዚህ ውጭ ያለውን ወንጀል ግን ይቅር ሊል ይችላል። ይህ የተውሂድ አስፈላጊነትን ያሳያል። አንድ የመጨረሻ ሀሳብ፣ ተውሂድ እምነት ብቻ ሳይሆን የህይወት መንገድ ነው። የሰው ልጅ ውስጣዊ እና ውጫዊ ማንነቱን የሚቀርጽ የህይወቱን ትርጉም የሚሰጥ እና ወደ ዘላለማዊ ስኬት የሚመራው መሰረት ነው። ተውሂድ እና መልካም ባህሪ፣ ተውሂድ አንድ ሰው መልካምና ጠቃሚ ባህሪያት እንዲኖሩት ያነሳሰዋል። በአላህ ላይ ያለው እምነት አንድ ሰው እውነተኛ፣ ሁልጊዜ እውነተኝነቱን እንዲጠብቅ ያደርገዋል። ታጋሽ፣ ችግሮችን በትዕግስት እንዲቋቋም ይረደዋል። ለጋሽ አላህ ሰጥቶኛል ብሎ ስለሚያምን በሰዎች ላይ ለጋሽ አዛኝ ይሆናል። ትሁት ከሌሎች ይልቅ የላቀነኝ ብሎ እንዳስብ ያደርገዋል። ምክንያቱም ታላቅነት የአላህ ብቻ ነው። ተውሂድና የሰው ልጅ ክብር ተውሂድ ለአንድ ሰው ክብር እና ኩራት ይሰጠዋል። በሰው ልጅ አቅም ውስጥ ላይ አምኖ ከፈጣሪው ጋር ትስስር እንዲፈጥር ያደርገዋል። ይህ ትስስር ሰውን ከሌሎች ነገሮች አምልኮ ነጻ ያወጣል። ከሰው ጥገኝነት ነጻ ማውጣት፣ አንድ ሰው ከአላህ ሌላ ማንንም አይፈራም፣ ለማንም አይንበረከክም፣ ለማንም አምልኮ አያቀርብም። በራስ መተማመን፣ በሁሉም ሁኔታዎች ውስጥ ጠንካሯና በራስ የመተማመን ስሜት እንድኖር ያደርገዋል ምክንያቱም አላህ ከእሱ ጋር እንደሆነ ያምናል። የተውሂድ ቁልፍ ምልክቶች አንደኛ የአላህ አንድነት ወይም አንድ ብቻ መሆን አላህ ብቸኛ ፈጣሪ፣ ገዥና አምላክ ነው። የአላህ አቅም ወይም ሁሉም የሚችለው አቅም አላህ ሁሉንም ነገር መቆጣጠር ይችላል። ሶስት የአላህ ርህራሄና ምህረት አላህ በጣም አዛኝና ማሃሪ ነው። ይህ ተውሂድ ይህ የኢስላም መሰረትና የሙስሊም ህይወት ማዕከል ነው። ከዚህ ውጪ በሌሎች ነገሮች ላይ ከላም መንክ የእስላም መሰረት ተረዳሃል ማለት ነው። ስለ ተውሂድ ማብራሪያ እንድንቀጥል፣ ስለ ተውሂድ የቀረቡት ማብራሪያዎች መሰረታዊና ሰፋ ያሉ ነበሩ። ተውሂድና ስነ ምግባር፣ ተውሂድ አንድ ሰው በህይወቱ የሚያሳየው ስነ ምግባር ላይ ከፍተኛ ተጽዕኖ አለው። አንድ ሰው በአላህ ብቻ ሲያምን፣ እውነተኝነት፣ አላህ ሁሉን ነገር እንደሚመለከት በማወቅ እውነተኛ ለመሆን ይተጋል። ፍትሐዊነት በሰዎች መካከል በጎና ፍትሐዊነት ይሆናል። ምክንያቱም ፍትሐዊ መሆንን ለአላህ ትእዛዝ መታዘዝ ነው። ታጋሽነት በመከራ ውስጥ ታጋሽ ይሆናል። ምክንያቱም ሁሉን ነገር በአላህ ፍቃድ እንደሚሆንና ሽልማቱን እዛው እንደሆነ ያምናል። ምህረት ለሌሎች ምህረትና ርኅራኄን ያሳያል። የተውሂድ ቁልፍ ምልክቶች ተውሂድ ስለ አላህ ሶስት ቁልፎች መልእክቶችን ያስተምረናል። አንደኛ፣ የአላህ አንድነት ወይም አንድ ብቻ መሆኑ፣ አላህ ብቸኛና ፈጣሪ ገዥና አምላክ ነው። ሁለት፣ የአላህ አቅም ወይም ሁሉንም የሚችለው አቅም፣ አላህ ሁሉንም ነገር መቆጣጠር ይችላል። ሶስት፣ የአላህ ርኅራሄና ምህረት፣ አላህ በጣም አዛኝና መሐሪ ነው። ይህ ተውሂድ ነው። ይህ የእስላም መሰረትና የሙስሊም ህይወት ማዕከል ነው። ከዚህ ውጪ በሌሎች ነገሮች ላይ ካላመንክ፣ የእስላም መሰረት ተረድተሃል ማለት ነው። ተውሂድ እና የሰው ልጅ ነጻነት። ተውሂድ አንድ ሰው ከአላህ ውጪ ያለን ነገር ወይም ማንኛውንም ፍጡር ከማምለክ ነጻ ያደርገዋል። ይህ ነጻነት የሚከተሉትን ያካትታል። ከሰው ፍራቻ ነጻ መሆን። አላህ ብቻ ሁሉንም ነገር እንደሚቆጣጠር እና እንደሚወስን ሲያምን፣ የሰው ልጅ ፍራቻ ይጠፋል። ለአንድ ሙስሊም ሊፈራ የሚገባው አላህ ብቻ ነው። ከዱኒያ ሸክም ነፃ መሆን ገንዘብ ስልጣን፣ ወይም ሌላ የዱኒያ ነገርን አጥብቆ መፈለግና በእነሱ መተማመንን አንድን ሰው እንደ ባሪያ ያደርገዋል። ተውሂድ ግን ከነዚህ ሁሉ ሸክሞች ነፃ ያወጣል። ተውሂድና ፍጹም መታዘዝ ተውሂድ የአንድን ሰው ትኩረት ከአላህ ውጭ ወዳለ ነገር እንዳይበትን ያደርጋል። ይህ አንድነት ትኩረትን ወደ ፈጣሪ ብቻ ያደርጋል። በዚህም ምክንያት ታማኝነት አንድ ሙስሊም ቃሉን እና ስራውን ሁሉ ለአላህ እንደሚያቀርብ ስለሚያምን ሁሌም ታማኝና እውነተኛ ይሆናል። የአላህ ፍቃድ ማንኛውም ነገር በአላህ ፍቃድ እንደሚሆን ስለሚያምን መልካም የሚሆን መጥፎ በሆነ ነገር ላይ ሲያጋጥመው በታጋሽነትና በእምነቱ ይቋቋማል። ተውሂድና የህይወት ግብ ተውሂድ ለሰው ልጅ ህይወት ትክክለኛ ግብ ያሳያል። አላህ የሰው ልጅ የፈጠረው እሱን እንደሚያመልኩት እንደሆነ ያስተምራል። ስለዚህ የሰው ልጅ ህይወት ዋና ግብ የአላህን ፍቃድ መፈለግና እሱን ማምለክ ነው። ይህ የህይወት ትርጉም የሚሰጥና ትክክለኛውን መንገድ የሚያሳይ ነው። የተውሂድ ጽንሰ ሀሳብ ጥልቅና ሰፊ ነው። ከዚህ በፊት ስለ ተውሂድ መሰረታዊ ነግሮች ጥቅሞችና ከህይወት ጋር ስላለው ግንኙነት ተነጋግረናል። ተውሂድና የምድር ስራዎች ተውሂድ አንድ ሰው ሥራዎቹ ሁሉ በቅንነት እና በታማኝነት እንዲሰራ ያነሳሰዋል። ሙስሊም የሆነ ሰው የሚያከናውነው ማንኛውም ስራ በግል ህይወቱ በቤተሰቡ ወይም በሥራ ቦታው ላይ ቢሆን የአላህ ፈቃድና ስም መሆኑን ያምናል። የምርጥ ሥራዎች መለኪያ የሙስሊም ስራዎች ጥራት የሚወሰነው በተውሂድ ላይ የተመሰረተ ነው። ይህ ማለት ሥራው ከአላህ ውጭ ሌላን ለማስደሰት ተብሎ የተሰራ አይደለም። የስራ ክብር ተውሂድ ስራን የአምልኮ አካል ያደርገዋል። ስለዚህ ማንኛውም ህጋዊና ጥሩ ስራ ለምሳሌ ንግድ፣ ግብርና ወይም ትምህርት ለአላህ ሲባል ከተሰራ አምልኮ ይሆናል። ተውሂድና የእስልምና ህግጋት አህባቢ ለዛሬ ድረስ በቃና ማለት ነው። እንሻላ በክፍል ሰባት እስከምንገናኝ ሰላም ሁኑልኝ ሰላማችሁ ይብዛ ሰላም ፍቅር አንድነት ነነት ሀገራችን እያርጉን የበዙ ሰነበታችኋል ሰላም አለይኩም ወረሕመቱላሂ ወበረካቱህ ሜደጌ ክብሬናት ማረጌ ሚሽታ አንቺ ያላ ስጦታ